የትራምፕ ኤርፎርስ ዋንና የፑቲን ኢሉዥን ድብቅ ገመና። ከሰማኒያ ዓመታት በፊት ፕሬዝደንት ፍራንክሊን ዲ ሩዝቬልት በአየር በመጓዝ የመጀመሪያው በስራ ላይ ያሉ የአሜሪካ ፕሬዝደንት የሆኑበትን ታሪክ አጽፈዋል። የትራንዚት በረራ ሂደት በነበረው ድብቅ ጉዞም ከደቡብ አሜሪካ ወደ አፍሪካ ካዛብላንካ መጓዛቸው ይወሳል። ሩዝቬልት በወቅቱ አስራ አንድ ሺህ ኪሎ ሜትር የሸፈኑበትን ረጅም ጉዞ ማድረጋቸው በዘመናዊ የአሜሪካ ፕሬዝደንት የጉዞ ታሪክ ውስጥ መሰረት እንዲጥሉ ምክንያት ሆነዋል። የአሜሪካ ፕሬዝደንቶች በፈረስ በሚገፉ ጋሪዎች ጭምር የተጓዙባቸው ብዙ ዘመናት ስለነበሩ የሩዝቬልት ጉዞም ትኩረት ሳቢ ነበረ። በ18ኛው መቶ ክፍለ ዘመን የአሜሪካ የእርስ በርስ ጦርነት ጊዜ ባቡሮች ዋነኞቹ የአገሪቱ ፕሬዝደንቶች መጓጓዣ እንደነበሩም ይወሳል። ፕሬዝደንት አብርሃም ሊንከን ከበዓለ ሲመታቸው አንስቶም በሎኮሞቲቭ ባቡሮች ደጋግመው በመጓዝ ተጠቃሽ ታሪክ አላቸው። ሰላም ጤና ይስጥልን፣ የአሪፍ ሚዲያ ቤተሰቦች የዛሬው ጥንቅራችን ከአትላንቲክ ባሻገር በኋይት ሐውስ፣ ከዛም ደግሞ ወደ ሞስኮ በምናብ ወስዶም በክሬምሊን ቤተ መንግሥት ያቆየናል። በምናብ ጉዟችንም የዶናልድ ትራምፕና የሩሲያ አቻቸው ቭላድሚር ፑቲን አስደናቂ የአየር ላይ ጉዞ ሂደቶችን በተመለከተ የመጋረጃ ጀርባ ጉዳዮችን እንቃኛለን። የሁለቱን ሀገራት መሪዎች አውሮፕላኖች ከማወዳደር አንስቶ የአየር በረራ ጉዞዎቻቸውን በዝርዝር እንፈትሻለን። ውድ ቤተሰቦቻችን ቪዲዮ ላይክ፣ ቻናላችንን ሰብስክራይብና የደወል ምልክቱን መጫናችሁን አትርሱ። ለቻናሉ ተደራሽነትና እድገት በእጅጉ የሚጠቅመን በመሆኑም በቅንነት እገዛል። ያላችሁን እንጠይቃለን። ቸር ቆይታን ተመኘን። ኤርፎርስ ዋን በሚል የሚጠራው የአሜሪካ ፕሬዚዳንቶች አውሮፕላን ቪሲ 25 ኤም ወይም ቦይንግ 747 200 ቢ ተብሎ ይጠራል። የሩሲያን ፕሬዝደንቶች አውሮፕላን ከተመለከትን ደግሞ ኢሉዥን 2 96 300 ፒዩ ይሰኛል። የአሜሪካው ኤር ፎርስ ዋን በ1970 ሰባዎቹ የተፈበረከ መሆኑን የጉዞ ታሪኩ ይናገራል። የሩሲያው ደግሞ ከንግድ አውሮፕላንነት ወጥቶ በ1993 የሩሲያ ፕሬዝደንቶች <s junior> <sabads> <s licensed USA> <Okay>. <That> <suhlement> መጓጓዣ እንዲሆን ተደርጎ ተገንብቷል። አሁን ላይ በአሜሪካ ዘንድ ሁለት ኤርፎርስ ዋን ፕሬዝደንታዊ አውሮፕላኖች አሉ ይባላል። ሩሲያ በአንጻሩ መጠባበቂያዎችን ጨምሮ አምስት ያር ኢሉዥን ቱ 96 300 ፕሬዝደንታዊ አውሮፕላኖች እንዳሏት ይነገራል። የሁለቱም ሀገራት ፕሬዝደንቶች የአየር በረራ በሚያደርጉበት ወቅት ችግር ከተፈጠረ በሚል ሁለት አውሮፕላኖች በአንድ ጊዜ እንዲበሩ እንደሚደረግም ይገለጻል። የትራምፕም ሆነም የፑቲን የጉዞ አውሮፕላኖች የኒውክሌር ጥቃትን መቋ ቋም እንዲችሉ ተደርገው መገንባታቸውም ትልቁ ጥንካሬያቸው ነው ይባላል። በየትኛውም መልኩ ሁለቱም ፕሬዝደንቶች በአውሮፕላኑ ውስጥ ሳሉ የኒኩሌር ፍንዳታ ቢደርስ የሚጎዱበት ሂደት የለም። ከዛ ይልቅ እንዲያውም የኒኩሌር ውጊያን ጨምሮም ከባባድ ጦርነቶችን ከአውሮፕላናቸው ውስጥ ሆነው ጦርነት መምራት ይችላሉ። አውሮፕላኖቹ የየትኛውም ፍንዳታ መከላከል እንዲችሉ ተደርገው የተሰሩ ሲሆን፣ መስኮቶቻቸውም ጨረር መከላከያ የተገጠመላቸው ናቸው። ከዛ ውጭም እንደ ሚሳኤል አይነት የጸረ አውሮፕላን መሳሪያዎችን አፍኖ ማስቀረት የሚችሉ የመከላከያ ደህንነት መዋቅሮች ያሏቸው ናቸው። የአሜሪካው ፕሬዝደንት በአየር ላይ ሳለ ከሌላ አውሮፕላን ነዳጅ መሙላት መቻሉ ጊዜ ከመቆጠብ ባሻገር በአየር ላይ ለረጅም ጊዜ መብረር እንደሚያስችለውም ይነገራል። የትራምፕም ሆነ የፑቲን አውሮፕላኖቹ አራት ሞተሮች ያሏቸው መሆኑ ደግሞ ልዩ ያደርጋቸዋል። እንደዚህ አይነቱ ነገር አውሮፕላኖቹ በረራ ላይ ሶስት ሞተሮቻቸው ስራ ቢያቆሙ እንኳን በቀሪው አንድ ሞተር በሰላም ወደ መሬት ማረፍ ያስችላቸዋል እንደ ማለት ነው። በሌላ በኩል ከአሜሪካው ፕሬዝደንታዊ አውሮፕላን እየለገን የፑቲን አውሮፕላን ይበልጥ የዘመነ መሆኑን መረጃዎች ያሳያሉ። በውስጡም ኬንግ ሳይዝ የሚሰይ ግዙፍ መኝታ ክፍል፣ 10 ስኩዌር ሜትር ስፋት ያለው ቢሮ፣ 9 ያህል ሰዎችን የሚይዝ ስብሰባ አዳራሽ፣ የመዝናኛ ባር፣ የአካላዊ እንቅስቃሴ ማድረጊያ ጅም እና መታጠቢያ ክፍሎች አሉት ነው ይባላል። በማብሰያ ቤት ደረጃ የፑቲን አውሮፕላን ባለ አምስት ኮከብ ሼፍ ቢኖረውም በምግብ አማራጮች የአሜሪካው ኤርፎርስ ዋን ብልጫ እንዳለው ይገለጻል። የሩሲያውም ኢሉዥን በበረራ ላይ ምግቦችን የማብሰል አቅሙ ውስን በመሆኑ ከውጭ ተሰርተው መጥተው የሚሞቁ ምግቦች እንደሚዘወተሩበት ይነገራል። በዚያ የተነሳም ፑቲን ብዙ ጊዜያት ላይ ተመሳሳይ ምግቦች ስለሚቀርቡላቸው የማማረር ስሜት አላቸው የሚሉ ዘገባዎች ወጥተው ነበር። የአሜሪካው አውሮፕላን ከምግብ ማብሰያው ውጪ ወይም ከሩሲያው ፕሬዝዳንታዊ አውሮፕላን አንጻር ያን ያህል ያማሩ ገጽታዎች እንደሌሉትም ይነገራል። ያም ሆኖም በቂ የሚባል የመሰብሰቢያም የመመገቢያና የግንኙነት ክፍሎች ቴሌቪዥን በውስጡ የያዘ ነው። በቀለም ደረጃ የፑቲን አውሮፕላን ዋነኛው ክፍሉም ጭራውና ክንፉ ነጭ ቀለም እንዲኖረው ተደርጎ የተሰራ ነው። ከዛው ጭም የሩሲያን የሮሲያን የትከሻ አርማ በላዩ ላይ የያዘ መሆኑ ልዩ ያደርገዋል። የአሜሪካው አቻቸው በበኩልም በቀለም ደረጃ ነጭና ውሃ ሰማያዊ አይነት ነው። ሆኖም ዳግም ወደ ነጩ ቤተ መንግስት የተመለሱት ትራምፕ አውሮፕላኑ የቀደመውን ቀለም ማለት ቀይ፣ ነጭና ደማቅ ሰማያዊ ከለር እንዲኖረው ይፈልጋሉ ይባላል። በሌላ በኩል የፑቲን አውሮፕላን የሩሲያም የጥበብ ውጤቶች ያፈራባቸውም በልምጭ ዛፎች የተሠሩ የተለያዩ አይነት የቤት ዕቃዎችንም የያዘ እንደሆነ ይነገራል። በአንድ ወቅት አውሮፕላኑም በወርቅ የተለበጠ የመታጠቢያ ቤት እንዳለው የሚገልጹ ዘገባዎች ወጥተው እንደነበርም አይዘነጋም። ሆኖም የዚህ አይነቱ መረጃም ከፑቲን ቀደም ብለው የነበሩት ፕሬዝደንት ቦሪስ የልሰን ዘመን የነበረውን ሁኔታ የሚገልጽ መሆኑን ክሬምሊን በጉዳዩ ዙሪያ በሰጠው ምላሽ አስታውቆ ነበር። ሁለቱም ፕሬዝደንታዊ አውሮፕላኖች የተለያዩ አይነቶች አደገኛ ሁኔታዎችን ከግምት በማስገባት የተገነቡ መሆናቸው ደግሞም ብዙ የደህንነት መጠበቂያዎቻቸው እንዲኖራቸው አድርጓል ይባላል። በግንኙነት መስመር ወይም ኮሚኒኬሽን ዘርፍ አውሮፕላኖቹ በተቃራኒ ኃይል የጥቃት ኢላማ ውስጥ እንዳይወድቁ የመልእክት ልውውጦች የተሰባ ጠሩ እንዲሆኑ የሚያደርግ ቴክኖሎጂን እንደያዘ ይነገራል። ከዛ ጎን ለጎን ለአብነትም ያህል ኤርፎርስ ዋንን ብንወስድ ትራምፕ በአየር በረራ ላይ ሆነው ጭምር ግንኙነቶችን በተሳለጠም መንገድ እንዲያስኬዱ የሚያስችሉም የተለያዩ አይነት መሳሪያዎች ተገጥሞለታል። ከአየር ላይም የስልክ ጥሪዎች፣ ቪዲዮ ኮሎች እና የቪዲዮ ውይይት ማድረጊያ ብሎም ለአሜሪካ ሕዝብ መግለጫ መስጠት የሚያስችሉም መሠረተ ልማቶች በአውሮፕላኑ ውስጥ አሉ። በአየር ላይ ነዳጅ መሙላት ማስቻሉም በጦርነት አይነት ከባድ ጊዜያት ፕሬዚደንቱ ከአየር ላይ ሆነው አመራር እየሰጡ እንዲቀጥሉ ጥሩ አማራጭ መሆኑም ይነገራል። በአደጋ ጊዜ ሕክምና በኩልም የትራምፕም ሆነ የፑቲን አውሮፕላኖች ድንገተኛ ጊዜ የሚሆኑ እጅግ ዘመናዊ ቴክኖሎጂዎች እንዳሏቸው ይወሳል። የፕሬዝደንቶቹንና የሚኒስቴሮቻቸውን የጤና ሁኔታ በበረራ ላይ የሚከታተል የሕክምና ባለሙያ ጭምር በአውሮፕላኑ ውስጥ ይኖራል። ከዛ በተጨማሪ በጉዞ ላይ የሕክምና ቀዶ ጥገና በሚያስፈልግባቸው ወቅቶች ድንገተኛ ኦፕሬሽን የሚሰራ የሐኪሞች ቡድን ጭምር አብሮ እንደሚኖር ይገለጻል። በሌላ በኩል ኤርፎርስ ዋንም ሆነ የፑቲን ኢሉዥን ያላቸው ዘርፈ ብዙ አቅም እንዲህ በቀላል የሚገለጽ አለመሆኑን የተለያዩ ዘገባዎች ጠቁሙናል አውሮፕላኖቹ በቀላሉ በመደበኛ ሰው ዓይን ሊታዩ የማይችሉም አንዳንድ እጅ ስውር ቴክኖሎጂዎችና ልዩ ገጽታዎችን በውስጣቸው መያዛቸው ይወሳል። እንኳን ለተራ ሰው ለወታደራዊ ባለሙያዎች ጭምር በእይታ መለየት ከባድ የሆኑ ድብቅ ገጽታዎችን የተላበሱ ናቸውም ይባላል። የዛ አይነቱ ነገርም የትራምፕም ሆነ የፑቲንን መጓጓዦች እጅግ የሚፈሩ ወታደራዊ ያልሆኑ አውሮፕላኖች ያደርጓቸዋል። የፕሬዝደንቶቹ አውሮፕላኖች ካላቸው የበዛ ዘመናዊነትና ቅንጡነት አንጻር ዋጋቸው የትየለሌ እንደሚሆንም ግምት ይቀመጣል። አንዳንዶች የቭላዲሚር ፑቲን አውሮፕላን ከአሜሪካው አንጻር የሚቀንስና እስከ ሰባ ሚሊዮን ዶላር ሊያወጣ የሚችል ነው ይላሉ። ሆኖም በሲምፕል ፍላይንግ መረጃ መሠረት የሩሲያ ፕሬዝደንት አውሮፕላን 54 ሚሊዮን ዶላር ያህል ዋጋ ያለው እንደሆነ ተረጋግጧል። የዶናልድ ትራምፕ የአሜሪካ ፕሬዝደንታዊ አውሮፕላን በበኩሉ እስከ 325 ሚሊዮን ዶላር ዋጋ የወጣለት መሆኑ ይነገርለታል። አንዳንዶችም ታዲያም አውሮፕላኖቹ ካላቸው ዘርፈ ብዙ አገልግሎት አንጻር ከዛም በላይ ዋጋ እንደሚገባቸው ሲናገሩ ይሰማል። በአጠቃላይም የሁለተኛው የዓለም ጦርነት በአሜሪካ ፕሬዝደንቶች የመጓጓዣ አካሄድ ላይ የደህንነት ቅድመ ጥንቃቄዎች መደረግ እንዳለባቸው ትልቅ ጥቆማን እየሰጠ መሆኑን ዘገባዎች አሳያሉ። የሀገሪቱ ሚስጥራዊ ጥበቃ ኃይል ወይም ሰክሬት ሰርቪስ ለፕሬዝደንቶች ማጓጓዣነት ከተለመደው በተቃረነ በመሳሪያ የታጀቡ ሊሞዚኖችን መጠቀም የጀመረው ያኔ ነው። ከላይ እስከታች በብረት መከላከያ የተለበጠ የግል የሀዲድ መኪና ወይም ሬልካር ለፕሬዝደንቶች እንዲዘጋጅ መደረጉም ይወሳል። በረጅም ጉዞዎች ላይ ፕሬዝደንቶችን በንግድ አውሮፕላን ማጓጓዝ ሊኖረው የሚችለውን የደህንነት ስጋት በመፍራት ልዩ የግል አውሮፕላን እንዲዘጋጅም ተደርጓል። በ1944 ላይም ሲ54 ስካይ ማስተር የተሰኘው አውሮፕላን ለአሜሪካ ፕሬዝዳንታዊ መጓጓዣነት እንዲውል ተደርጎ ፍራንክሊን ሩዝቬልት የመጀመሪያው ተሳፋሪ ሆነዋል። ከዛ ጊዜ ወደዚህም የተለያዩ ለውጦች ሲደረጉ ቆይተው እዚህ ላይ መደረሱን መረጃዎች ይጠቁማሉ። ትውልዳችሁ የአሪፍ ሚዲያ ቤተሰቦች ለዛሬ ያሰናዳነው ጥንቅራችን በዚሁ አበቃም። በሌላ ጥንቅር እስከምንገናኝ ድረስ በያላችሁበት መልካም ጊዜን እየተመኘን ለቻናላችን አዲስ የሆናችሁ ደግሞ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ልባይ ግብዣችን ነው። ሰላም።